ያለባቸው ጉዳይ እንደ ወዴብ፣ ካላስቸገርኩ፣ ከክፋት አትውሰድብኝና አንድ ነገር ለነገር ፈልጌ ነበር። ያው ታውቃለህ፣ ኪራ በጣም ቅናተኛ ልጅ ነው። ከጽናት ትንሽ ብትርቅ ብዬ አሰብኩኝ። እንዲ እንዴ፣ አሁንም አኮ ሳልፈልግ ያሺ ጋ ራሱ እንደ ድሮ መምጣት አቁሜያለሁ። ከክፋት ግን አትውሰድብኝ። አረ ችግር የለውም። በጣም ደስ ነው ያለኝ። ግን ምንድን ነው አየህ፣ ደስታዬ ሙሉ እንደሆን አየህ፣ ይሄ ይዘህ የመጣውን ኮተት ይዘው ሂድ። ኪራን ነው ኮተት ያልከው? ጽናት ስትሆን ይዛ የመጣችው የቤተሰብ ሸክም አይደለም እንዴ? ዝም ባለ አፍ ዝም ባይገባም ሲባል አልሰማም። አንዳንዴ የምናወረውን ካላወቅን ዝም ብንል የተሻለ ነው የሚሆነው። በዛብህ በተደጋጋሚ እየዛትክ ነው። ለሸንጎም አልመለስም ብለሃል። መጨረሻ ግን ምን እንደሆነ ታውቃለህ አይደል? ምን ከዚያ እያታረቂሁ አድርጌዋለሁ። እስከ መቼ ነው ቆይ እንደዚህ እየተሰደብሽ የምትኖር? ሰኔ ለምን እንደዛ አደረግሽ? እንደውም ለማድረግ ዘገየሁ። አልገባኝም። ምን እንዳደረግሽ የገባሽ አልመሰለኝም? ማለት ደብሮሽ ነው? እንዴት አይደብረኝም? በእኛ ምክንያት እኮ ብዙ ጊዜ ከዓለም ጋር ተጋጭተዋል። አሁንም የጸመንሰ የመሆን ነበረብኝ። አልገባኝም። ቆይ እና ያንቺስ ክብር? ቆይ ምን ማድረግሽ ነው? እኔማ ላንቺ አስቤ ከጎንሽ እየቆምኩ ነው። ማና ስብልኛለሽ? እኔ ችግር በቅቶኛል። ማን ቆሚ ይልኛለሽ? አዎ ልካ ዱሴ የኪራን እና የጽናትን ፍቅር መስመር ካሳዘ በኋላ ወደ ስራ ገበታው ተመልሷል። ኪራና ጽናት ክፉኛ ቢደብራቸውም ግን ደግሞ የስራ ጉዳይ ስለሆነ ይሂድ ብለውም ፈቅደውለታል። ሌና ከዚህ በፊት ቀልድና ጨዋታ አብዝታ ስለምትጠቀም አሁን ላይ እውነተኛ ታሪክ ብታወራ ወይም ደግሞ የተሻለ ጨዋታ ብታመጣ ማንም ሊቀበላት አልቻለም። ስለዚህ ክያ ያልሽው ነገር እውነት ትክክል ነው፣ አንቺ ሆድ ብሶች ነው በማለት ልታፌዝባት ጀምራለች። ለምዬ ወደ ነምሮ ቤት አምርታ ነበርና እመዬ ደህና ነሽ ወይ? በማለት ሰላምን ብላት ነበር። እማማ ያርግሽና ስሜን እንዳጠሪው በማለት ትበሳጭባታለች። ብቻ የተለያዩ ነገሮችን ተናግራ ልጅ አይወጣልሽም በማለት ትረግማታለች። ይሄን የሰማችው ሰኒ ለባለቤቷ ሄዳም ልትናገር ደርሳለች። ሰላም ጤና ይስጥልኝ። ውድና ክቡር የሆናችሁ የቻናል ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ዛሬም ታዲያ እንደተለመደው ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ዴብ ቅዱሴ ወደ አዲስ አበባ ስለሚመለስ መንገድ ላይ እየሸኘው ነው። ታዲያ በዚህ መካከል መሀል መንገድ ላይ ቁመው ነገሮችን እያወሩ ነው ስለሰነበተውና ለወደፊትም ለሚፈጠረው ነገር አንዳንድ መረጃዎችን ቅዱሴ ጣል እያደረገ ነው የብኪራ ወደ ጽናት ቶሎ የሚመለስ አልመሰለኝም በጣም ፈርቼ ነበር እግዚአብሔር ያጣመረውን ማንም አይለየውም ይሄ ድል የሚባለው በማለት ቅዱሴ ይመልሶለታል አዎ እኛ እንግዲህ ተባብረን እዚህ አድርሰነዋል ሌላውን እነሱ ይወጡት በማለት ሁለቱም ደምድመዋል ቅዱሴም የኪራ የጓደኛውን ባህሪ ጥንቅቅ አድርጎ ስለሚያውቀው አንዳንድ ነገሮችን ብሏል። ዴቭ እባክህን እከክፋት ግን አትቁጠርብኝ፣ ኪራ ትንሽ የቅናት ቢጤ አለበት፣ ስለዚህ ተጽናት ራቅልኝ በማለት አደራም ሰጥቶት ነበር። አንተ ሳትለኝማ ከጋሸ ቤት እኮ ቀርቻለሁ፣ ስለዚህ አታስብ በማለት በሐሳብ ተስማምተዋል። በዛብህ ያችን ሜዳ አብዝቶ ይወዳታልና ከረዘውን ይዞ እየተንጎራደደ ነበር። በድንገት ሳያቸው ዴቭ እና ቅዱሴ እየተሸኛኙ ነው። በመሄድ በጣም ደስ ብሎኛል እንግዲህ ከሄድ ሀይቀር ሀሳቤ እንዲሞላሊ ኮተትህን ለቀምቀም አድርገህ ይዘህ ቴድ በጣም ደስ ይለኛል በማለት ብዙ ነገሮች ይናገረዋል። ይህን የሰማው ቅዱሴ ዝም ባላፍ ዝም ባይገባበትም ሲባል አልሰማህም፣ ምን አለበት ንግግርህ ካላማረ ዝም ብትል በማለት ብዙ ነገርም ብሏል። ደብም ኮተት የምትለው ኪራን ነው በማለት መልሶለት ነበር። ጽናትስ ብትሆን ኮተት አይደለች በማለት ይሳደባል። እናንተ እንደሆን ለሽማግሌም እንቢ ብለሃል፣ ለያዥ ለገናዝ ያስቸግራሃል፣ ብቻ ምን እንደሚደረግ አይታወቅም በማለት እሱን አቁመውት ቅዱሴንም ሸኝቶት ወደ ቤቱ ይመለሳል። ጽዮን ለአለምዬ ማጣፈጫ ነገር አድርጋ ስለምሩ ነግራት ነበር። ዓለምዬም ሄድ ሁልሽ ፖርሳይን ስጪ በማለቷ ወደ እሷ ቤት ጓብልጭ ብላ ሄዳም ነበር። ከቤት ስትሄድ ግን እንደምትፈልገው እንድትሳደብ አልቻለችም። አለምዬ ወደ ስድቦ ስትገባ ሰኔም አንቺ ሴትዮ ምን ያልሽ ነው እንደዚህ የምታደርጊያት ለምንድን ነው በማለት ብዙ ነገር ማለቻት። በማያገባሽ አትግቢ ብላ ሰኔን እስከመናገር ደረጃም ደርሳለች። ብቻ ግን ያሰበችው ስላልሆነላት አንዳንድ ስድቦችንም ተሳድባ ልጅ አይውጣልሽ፣ የምትወልጂው ልጅ የማማ ይሁን በማለት ረግማትም ሄዳለች። ራ የበዛብህ ነገር አልያዝ አልጨበት ቢለው ጽናትን ጠይቋት ነበረ። ከነበዛብህ ጋርና ከነፈለቀ ጋር ግንኙነታችሁ ምንድን ነው በማለትም ጠይቋታል። እሷም ነገሩን መጀመሪያ ተው በቃ በማለት ጀምራለት ነበር። አይ ይህን ነገርማ ማወቅ አለብኝ ንገሪ ብሎ ያስገድዳታል። ጽናትም ኪራይ የሚፈልገውን መረጃ አንድም ሳታስቀር ነገረችው። እኔ ልጅ እያለሁ አባ እየታመ ነበረ ስለዚህ ያስታምመው ፈለቀ ነው፣ እየተመላለሰም ይጠይቀው ነበር። በዚህ ሰዓት ነው እኔን ስላየ ልጅህን ለልጅ የተባባሉት በማለት ብዙ ነገር ትነግረዋለች። አለች እና አሁን ፈለቀ አገብቷ አይደለ ለምንድን ነው አንቺን የሚያስጨንቅሽ በማለትም ጠይቋት ነበረ። ጽናትም አዎ አግብቷል፣ ግን ደግሞ ቅናት ይመስለኛል። ቅናት እየገፋፋው ነው እንደዚህ ያደረገ እንጂ ባህሪው አልነበረም። ግን ደግሞ ሚስቱንም እያሰቃያት ነው። እሷም ደንቆሮ ናት፣ እንዴት ከሱ ጋር ትቀመጣለች? በማለትም ኪራ ወርወራ አድርጎ ነበር። አዎ በኛ ወግ ባህል አንድ ጊዜ ሴት ከፈታች፣ ደግሞ ለማግባት እንደ ተራራ ያክል ነው የሚርቃት በማለት ብዙ ነገርም ትለዋለች። ራማ ፈፋ አድርጎ እኔ ግን አልፈታሽም ይላታል። እንዴ ልታገባይ ነው በማለት በመርበትበትም ታወራዋለች። አዎ አገባሻለሁ ካገባውሽም አልፈታሽም በማለትም ቃል ገብቶላታል። አለምዬ የምሮን ስሰድባት ስለሰማች ሰኒ አካኪ ዘራፍ ብላለች። እኔማ ባለቤቷን ደውዬ ጠርቼ ያለውን ነገር እናገራለሁ እምሩ ልትናገር ስለማትችል ስቴፕ በስቴፕ እኔ ነኝ የማስረዳው በማ ሰኒም በጣም ይቅርታ በማለት ጨዋታውን ጀምራለታለች። እምሩ ብዙ ነገር ችላለች። ናሆሜ ከሄደ በኋላ ወስጃ አስመረምርሻለሁ በማለትም ይዛት ሄዳ ነበር። ይህን እንኳን አልሰማሁም ይላታል። አይ አንተ ብዙ ያልሰማው ነገር አለ። እምሩ እንዳትጣሉ እያለች ብዙ ነገር አትናገርም። ስለዚህ ደግሞም ልጅ አይውጣልሽ ብላም ረግማት ሄዳለች ብላ ያለውን ነገር ፍርጥ አድርጋ ነገረችው። ስራ ሳሎን ላይ ተኝቶ ነበርና ጽናት መጣች። ለምንድነው እስካሁን ድረስ የማትነሳው በማለትም ጠይቀው ነበር። ፀሐይ አስክትወጣ ተጋድሜ ልቆይ ብዬ ነው ይላታል። ለምን ካጠገቤ አተኝም በማለትም እንዲትተኝ አድርጓል። አሁን አባዬ ቢመጣ ምን ሊፈጠር ነው እና የምጣ ታዲያ በማለት በድፍረትም ማስተኝቷት ነበር። ከተኙ በኋላም ስለሚፈጠረው እና ለወደፊቱም ከሆነው ብቻ ስላለው ነገር እየተወያዩ ነበር። ካንድ ሶፋ ላይ ሁለታቸው ተኝተው ስለጿጿ ፀሐይና ስለሞገሳ ጀምሮላታል። በጣም ቆንጆ እንደሆነችና ውብ እንደሆነች ከተዋጧት ፀሐይ እንደማትተናነሰም ሲነግራት ነበር። በዚህ መሀል ላይ በድንገት ዴቭ መኮትኮቻ ፈልጎ ይመጣል። ኪራም ክፉኛ ያደነገጠ፣ ጽናትም ተርበተበተች። ዴብዬ ምን ፈልገ ነው በማለት ልታስተናግደ ሞከረች። እኔማ መኮትኮቻ ፈልጌ ነው በማለት ያየውን ነገር እያየ ነበረ። እጃ መኮትኮቻውን ልስት ብላ ቀድማ ሂዳ ነበር። ኪራም ጥቅልል ብሎ ተኝቷል። በዚህ መሀል ላይ ሆኖ ቀልብህን የያዘውና ቀልበን የያዘይ በማለት ኪራ ተናደደ። ሰኒ የናሆሚን አባት አናግራ ስትመለስ እምሩ ጥሩ ፊት አላሳየቻትም። የት ሄደሽ ነው ስትላት፣ እኔ ላናገርልሽ ነው አንቺ ማናገር ስለቻልሽ እኔ ልናገርልሽ ብዬ ሂጄ አግኝቼ ያለውን ነገር ነገርኩት በማለት ነግራታለች። ምሩም እንዳልሆነ ሆነች። እንዴት እንደዚህ ታደርጊያለሽ? ማን አስቢልኛለሽ? ላንጃ አስቤልሽ ነው ስትላትም፣ ማን አስቢልኛለሽ? እኔ መናገር ጠፍቶ የመሰለሽ ግን ትዳራቸው በኔ ምክንያት እንዲፈርስ አልፈለኩም። ምክንያቱም እኔ ከናሆሜ ጋር ታርቄ ወደዚህ ቤት ከገባሁ ጀምሮ ቤታቸው ሰላም የለውም። ስለዚህ በኔ ምክንያት ችግር እንዲፈጠር አልፈለኩም። ለምን ተናገርሽ? በማለት ከሰኒ ላይ አቃቂ ዘራፍ ብላባታለች። እሌንእሌን አንትቶ አንዲት የአበባ ባለቤት አግኝቷል ባለቤቷን በጣም ድንቡ ጭዬ የሚላትና የሚያፈቅራት ሴት ትመስላለች። ያለሷ አልበላለትም፣ አልጠጣለትም ስልኩም ያለሷ አልጮህለትም ብሏል። በዚህ መሀል ላይ ሆኖ በድንገት ቅዱሴ ይደውለታል። ልመጣ ነው በማለትም ሲደውለት በቃ አበባ ሰርቼ ልጠብቅህ በማለት ነገረ ስራው ሁሉ የአበባ ሆኗል። ቅዱሴ ከአዲስ አበባ ከደረሰ በኋላ በሩን አብረው ከፍቶ ነበር የገቡት እስኪ የጀመርከውን ስራ እስቴፕ በስቴፕ አስረዳይ በማለትም ጠይቆት ነበር ምን አይነት ስራ ነው አበባ ተንከባካቢ ተቀጠርክ እንዴ ደሞዙ ስንት ነው በማለት ብዙ ነገር ይለዋል ናቲም ለድንቡጭኝ የማ ዝንብዬ ነው የምሰራላት የምን ደሞዝ ነው በማለት በነፃ እንደሚሰራ የሚያበስረዋል ቅዱሴ አንተ ልጅ ሞኝነ በቃ ልረፍና ሰነስቸ እናወራለን በዚህ ነገርማ በሰፊ ማውራት አለብን ይለዋል በቃ አንተ ተኝተህ እስከምትነሳ እኔም ከድንብ ውጭ የጋር ልሂድ በማለት ጥሎትም ይሄዳል። ተከበራችሁ የቻናሌ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገን ሁይ ነገ በተመሳሳይ ሰዓት የቀጠለውን ይጀላችሁ እስከመጣ እስከዛው ቸርዋ አሉልኝ።